ሚኒስቴር ሚኒስትርና የአረንጓዴ አሻራ ብሔራዊ አስተባባሪ ኮሚቴ ሰብሳቢ ዶክተር ግርማ አመንቴ የአረንጓዴ አሻራ ሥራ በአፈርና ውሃ ጥበቃ ያደረገውን አስተዋጽኦ አስመልክቶ ንግግር ያደርጉልናል። ን ን ን ሲ ኢ ሪ ዋ ን ክቡር ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትር ክቡር ካሺም ሸቲማ የናይጄሪያ ምክትል ፕሬዚደንት፣ ክቡራንና ክቡራት፣ ሁሉም ፕሮቶኮል እንደተጠበቀ፣ አገራችን ኢትዮጵያ የአረንጓዴ አሻራ መርሀ ግብርን በጀመርንበት ባለፉት ሰባት ዓመታት አረንጓዴ አሻራ መርሀ ግብር ችግኝ ከመትከል በላይ መሆኑን አረጋግጧል። የአረንጓዴ አሻራ ትሩፋቶች፣ አረንጓዴ አሻራ ምግብ መሆኑን፣ አረንጓዴ አሻራ ውሃ መሆኑን፣ አረንጓዴ አሻራ ውበት መሆኑን አረንጓዴ አሻራ ቡና መሆኑን አረንጓዴ አሻራ ዶላር መሆኑን ባለፉት አመታት አረጋግጠናል። ይሄንን ሳይንሳዊ በሆነ መንገድ በየአመቷ አጥንተን ለሕዝባችንም ሆነ ለዓለም ማህበረሰብ መግለጽ ለሚገባን ባለፈው አመት አረንጓዴ አሻራና የደን ሽፋን የሚል ሳይንሳዊ በሆነ መንገድ የተጠና ውጤት አቅርበናል። በዚያ አመት መጀመሪያ ላይ አረንጓዳ ሻራ ና የቡና ምርትና ምርታማነት ክቡር ጠቅላይ ሚኒስትራችን በተገኙበት ማቅረባችን ይታወሳል። ኢትዮጵያ አረንጓዳ ሻራ ከተጀመረበት ጊዜ ጀምሮ በተከለችው ቡና በአሁኑ ሰዓት ብራዚል እና ቪየትናም ቀጥላ ሶስተኛ ቡና አምራች ሀገር መሆኗል። ዛሬ ደግሞ ላችሁ አረንጓዳ ሻራ ና ዘላቂ የአፈርና ሀብት ልማት የሚለው ይሆናል። ለዚህ መግቢያ እንዲሆነኝ ዘንድ ክቡር ጠቅላይ ሚኒስትራችን ባለፈው የአረንጓዴ አሻራ ማስጀመሪያ ፕሮግራም ላይ የተናገሩትን አንድ በጣም ትልቅ መልእክት እንድጠቅስ ይፈቀድልኝ። የተቆረጠ ዛፍ በሶስት በአምስት በአስር አመት ሊተካ ይችላል። የተወሰደ አፈር በአንድ ሺህ አመት አይተካም። አፈር መልሶ የልማት ምንጭ ለመሆን በጣም በርካታ ሺህ አመታት ይፈልጋል የሚለው መልእክት በኔ ባለኝ ቆይታ በአገር መሪ ደረጃ ስለ አፈር ሀብታችን የተገለጸ ትልቁ አገላለጽ ነው ብዬ እንደ መግቢያ ወስጀዋለሁ። ኢትዮጵያ ሀገራችን በአፈር ሀብቷ ከዓለም ላይ ካሉ 32 የአፈር አይነቶች አስራ ስምንቶቹ ኢትዮጵያ ውስጥ ይገኛሉ። ይሄም ከብዛዩት ስብጥር አንጻር ከስነ ምህዳር ተላይት ጋር ተደማምሮ አገራችን ኢትዮጵያ ብዙ ሰብሎችን እንድታመርት ለግብርና ትልቅ እምቅ አቅም ሆኗል። ይሄንን አፈርና ተፈጥሮ ሀብታችንን ግን ዘላቂ በሆነ መንገድ ባለመያዛችን ባለፉት ዓመታት የተፈጠሩ ችግሮች አሉ። ለምሳሌ ኢትዮጵያ ካላት ቆዳ ስፋት 54 ሚሊዮን ሄክታር መሬቷ ግማሽ ሊሆን የሚችል በመሬት መራቆት መጎዳቱ፣ ይሄ ብቻ ሳይሆን አፈሩ መሬቱ ሲጎዳ ከእርሻ ማሳ ላይ በአመት ይሄ በ1985 ፋኦ ያጠናው ጥናት ነው፣ 130 ቶን ፐር ሄክታር አፈር እየተከላ ይሄዳል። ይሄ ማለት ምርት ሊሰጥ የሚችል ለም አፈር ማለት ነው። ወንዞቻችን ወደ ጎረቤት ሀገራት ሲሄዱ 1.9 ቢሊዮን ቶንስ አፈር ጭነው ቡኒ መስለው ብዙ ወንዞቻችን ይሄዳሉ። ኢትዮጵያ ምናልባት ባለፉት ዓመታት ካጣቻቸው ሀብቶች ቅድም ክቡር ጠቅላይ ሚኒስትራችን መግቢያ ላይ እንደገለጹት ይሄ ትልቁ ሳይሆን አይቀርም። ያውም በአንድ ሺህ ዓመት የማይተካ ይህን ያክል አፈር በዓመት ኢትዮጵያ ስታጣ ቆይታለች። ይሄ ለማፈርና ንጥረ ነገሩ የተወሰደው አፈር ወደ አሲዳማነት ተለውጦ ሰባት ሚሊዮን ሄክታር መሬታችን መልሶ ማከምን የሚፈልግ ሆኗል። በዚሁ ጊዜያት ውስጥ ወደ 92 ሺህ ሄክታር መሬታችንም በደን ጭፍጨፋ ይጠቃ የነበረበት ሁኔታ አለ። መልካሙ ዜና ኢትዮጵያና ኢትዮጵያውያን ይሄንን ትሬንድ ለመቀየር እጃቸውን አጣጥፎ አልተቀመጡም። ይሄንን ለመቀየር የተቀናጀ የተፋሰስ ልማት ፕሮግራምን በመጀመር ቅድም ባለው 54 ሚሊዮን ሄክታር መሬት ላይ በአሁኑ ሰዓት 30 ሚሊዮን ሄክታር መሬቱ ላይ የተቀናጀ የተፋሰስ ልማት እየተሰራ ነው። ወደ 20 ሚሊዮን ኢትዮጵያውያን በየበጋው 45 እስከ 60 ቀን ነፃ ጉልበታቸውን ሰጥተው የአፈርና ውሃ ጥበቃ ይሰራሉ። ወደ 30 ሚሊዮን የሚቆጠሩ ኢትዮጵያውያን ደግሞ የአረንጓዴ አሻራ በዛ መሬት ላይ ይተክላሉ። ይሄ የአረንጓዴ አሻራና የተፋሰስ ስራ አንድ ላይ ተቀናጅቶ ተሰናስነው እነዚህ የተራቆቱ መሬቶች ቶሎ እያገገሙ ወደ ልማትና ወደ ምርት መልሰው እንዲገቡ እያደረገ ያለበት ሁኔታ ነው የምናየው። ይሄ ጥቂት ንዑስ ተፋሰስ ላይ ያለውን ለማሳየት ነው። ግን ኢትዮጵያ ካሏት ትላልቅ 12 ተፋሰሶች ውስጥ የአረንጓዴ አሻራ ተጽዕኖና ፖዘቲቭ ኢምፓክት በአባይ ተፋሰስ እንደ ምሳሌ ወስደን ብናይ ገላጭ ይሆናል። አባይ ተፋሰስ ኢትዮጵያ ካላት ተፋሰሶች ትልቁ ተፋሰስ ነው። የሕዳሴ ግድባችንም የሚገኝበት ተፋሰስ ነው። ባለፉት ስድስት ዓመታት ከተከልናቸው አርባ ቢሊዮን ችግኞች አስራ አንድ ቢሊዮን ችግኝ ወይም ሀያ ሰባት ነጥብ አምስት ከመቶ ኢትዮጵያና ኢትዮጵያውያን አባይ ተፋሰስ ውስጥ ተክለዋል። ይሄ ማለት ገንዘባቸውን አዋጥተው ግድብ መስራት ብቻ ሳይሆን ግድቡን ህይወት ለማቆየትና ለማርዘም ችግኝ አዘጋጅተው ጉድጓድ ቀፍሮ ይህን ያክል ችግኞች ተተክለዋል በአባይ ተፋሰስ። ይሄ ምን አመጣ? ይሄ በአባይ ተፋሰስ ውስጥ የተከሉ ችግኞች በአባይ ተፋሰስ ውስጥ ያለውን የእጽዋት ሽፋን በቬጀቴሽን ኢንዴክስ በምንለው በጣም በሳተላይት ኢሜጅ 30 ሜትር ሪዞሉሽን በተሰራ ለውጦች እየታዩ መሆኑን ሚያሳይ ነው። እዚህኛው ስላይድ ላይ እንደምታዩት ይሄ የእጽዋት ሽፋን 19 ፐርሰንት ከነበረበት አሁን ወደ 25 ከመቶ ወይም ደግሞ 25% ደርሷል። ይሄ በጣም ትልቅ ውጤት ነው። በእነዚህ አመታት ከ2015 ጀምሮ ይሄን ያክል የሚታይ በሳተላይት በተገኘ ምስል ማረጋገጥ ተችሏል። ይሄ ብቻ ሳይሆን ተፋሰሱ ከለማ አፈሩ ከተያያዘና ችግኞች ከጸደቁ የከርሰ ምድር ውሃ መያዝ አቅሙ እየጨመረ በተለይ ከ2000 አስር ጀምሮ ያለውን ወደ ግራቹ ያለውን ስታዩ የከርሰ ምድር ውሃ መያዝ አቅማችን በአባይ ተፋሰስ ውስጥ በከፍተኛ ሁኔታ መጨመሩን የሚያሳይ ነው። ዛሬ ትልቁ ውጤት ግን ለመግለጽ ትልቁ የፈለግ ነው። ቅድም ያልኩት በጣም የሚያስፈራ የአፈር ክለት ከእርሻ ማሳ ላይ መቶ ሰላሳ ቶን በሄክታር የነበረው ባለፉ አመታት በተሰሩ ስራ ወደ 54 ቶን ፐር ሄክታር ቀንሰናል። 1.9 ቢሊዮን ቶን በአመት ይሄድ የነበረውን ወደ ሁለት መቶ ስምንት ሚሊዮን ቶን ከኢትዮጵያ በአጠቃላይ ይሄ ማለት አስር እጥፍ ቀንሰናል። ነገር ግን ክቡራትና ክቡራን ይሄ ዳታ ሚያስፈልገው ሚያሳየው ምን ያክል ርቀት መተናል የሚለው አንድ ጉዳይ ሆኖ አሁንም ራቁታቸውን ነው ያሉ ተራሮችና ሊሸፈኑ የሚገባቸው ቀሪ ስራዎች መኖሩን የሚያሳይ ነው። እንግዲህ አረንጓዴ አሻራ የቀሩትንቀሪ ቀሪ ስራዎች ከሰራንና ከጨረስን ለወደፊት ወንዞቻችን እና ከባቢያቸው እንደ አባይ አይነት አባይ በእንግሊዘኛው እንደምታውቁት ጥቁር አባይ ኦር ብሉ ናይል ይባላል። ብሉ ግን እንደዚህ አሁን የምታዩት ቡናማ መስሎ አፈራችንን ይዞ የሚሄደው አባይ ተፋሰሷችን አልምተን ተፋሰሷችን አረንጓዴ ሆነው አፈራችንን ለኛ ትቶ ለእርሻ አፈሩ ውሀው ደግሞ ጥርት ብሎ ወደ ግድቦቻችንና ወደ ጎረቤቶ አገሮቻችን የሚፈስበትና ትክክለኛው ብሉ ናይል እንዲሆን ምናይበት ጊዜ ሩቅ አይሆንም ይሄ ውጤት ክቡር ጠቅላይ ሚኒስትራችን መግቢያ ላይ ያስተላለፉትን መመሪያን እና ቁርጠኝነትና አመራርን ጨምሮ እዚህ ያላችሁ የክልል ፕሬዝዳንቶች እና በየደረጃው ያለ አመራር ህዝባችን ከጫፍ እስከ ጫፍ ተንቀሳቅሶ በሰራው ባለሙያዎቻችን እንደ ሽሩባ የሚመስሉ ተራሮችን ዲዛይን አድርጎ ተሳትፈው የልማት አጋሮቻችንና አጋሮቻችን በፋይናንስና በቴክኒክ ደግፈውን የመጣ ውጤት ስለሆነ ሁላችሁም እንኳን ደስ አላችሁ። ባለድርሻዎቻችን ሁሉ እንድታመሰግኑኝል በራሴና በግብርና ሚኒስቴር እንዲሁም በአረንጓዴ አሻራ አቢይ ኮሚቴ ስም ላቅ ያለ ምስጋና አቀርባለሁ።